እስኪ ልጠይቅ ወንድሜ፣ ድሮ የነበረ ኃይል ሁሉ የትገባ ገባ? ያ ድፍረትህ እችላለሁ የሚለው በራስ መተማመን ሁሉ የት ጠፋ? ማሸነፍና ከፍ ብለህ መታየስ ሲገባ በምን ምክንያት ነው ራስን ከስልክ ስክሪን ጀርባ በፈረንጅ ቂጥ ውስጥ ቀብረ በጨለማ ውስጥ ተደብቀ የሌላ ሰው ታሪክ ተመልካች ሆነ የቀረኸው? ወንድሜ ፖርን ጉልበትን ብቻ አይደለም እየሰረቀ ያለው፣ ፖርን ወንድነትን እያፈራረሰው ነው። በእያንዳንዱ ውድቀት፣ በእያንዳንዱ ቪዲዮ፣ በእያንዳንዱ የውሸት ደስታ በሴጋ የምታፈሰው ዘር የክብር የተነሳሽነትንና የወደፊት እቅድህ ሞትና የቀብር ስርዓት ነው። ይህ ሱስ ለዘመናት አንበሶችን ወደ በግነት ተዋጊዎችን ወደ ተመልካችነት ጀግናዎችን ደግሞ ወደ ፈሪነት ቀይሯቸዋል። አሁን ደግሞ ያንተን ወንድነት ለማጥፋት በነፍስ ላይ ጦርነት አውጆብሃል። ወንድሜ ሰይፉ በእጅህ ነው። እስከ መጨረሻው ከተከታተልከኝ ፖርኖ የነጠቀን ሁሉንም ነገር ዛሬ አብረን እናስመልሳለን። አሁን ፖርኖ እውነተኛውን የወንድነት ባህሪ እንዴት እንደሚያጠፋና አንተ ደግሞ ያንን የወንድነት እሳት እንዴት እንደገና እንደምትለኩስ እንዴት እንደገና እንደምትገነባና ከበፊቱ የበለጠ ጠንካራ ሆነ እንዴት እንደምትነሳ እናያለን። ወንድነት ምንድን ነው? ወንድነት ከጡንቻና ከጺም በላይ ነው። ወንድነት የመንፈስ የአእምሮና የባህሪ እንዲሁም ራስን የመግዛት ልዕልና ነው። እውነተኛ ወንድ የሚገለጸው በእነዚህ ነገሮች ነው። አንደኛ ተነሳሽነት ሲኖርህ፣ ዓላማህን አድኑ የማግኘት አዲስ ነገር የመፍጠር እንዲሁም ለማደግና በህይወት ለመለወጥ ከፍተኛ ተነሳሽነትና ፍላጎት ካለ፣ ሁለተኛ አደጋን የመጋፈጥ ድፍረት ካለ፣ ለትክክለኛ ዓላማ ሲባል ምቾትንና ጥሩ የምትለውን ሁኔታህን ሁሉ መስዋዕት ማድረግ የምትችል ከሆነ፣ ሶስተኛ በራስ መተማመን ሲኖርህ፣ በማንነትና በችሎታ ላይ ጤናማ የሆነ ማንነት ካለህና ነገሮችን ለመሞከር ደፋር ከሆን፣ አራተኛ ራስን መግዛት ከቻልክ፣ በስሜትና በፍላጎት ላይ የመንገስ ችሎታና የፍቃድ ኃይልህን የመቆጣጠር አቅም ካለህ እንዲሁም ጥቃቅን ደስታዎችን የማታሳድድ ከሆንክ፣ አምስተኛ ኃላፊነት ለመውሰድ የማትፈራ ከሆነ፣ ለራስህ ለቤተሰብህና በማህበራዊ ህይወት ውስጥ ኃላፊነትን መውሰድ ከቻልክ፣ በዙሪያ ስለሚፈጠር ነገር በሙሉ የምትጠይቅና የምትቆጣጠር ከሆንክ እውነተኛ የወንድ ማንነት አለህ ማለት ነው። ነገር ግን በሚያሳዝን ሁኔታ ፖርን እነዚህን ማንነቶችን እያንዳንዳቸውን አንድ በአንድ ይገድላቸዋል። ተደራሽነትን ይገድላል። አንጎል የተፈጠረው በትጋት ሰርቶ ለማሳካትና ሽልማት ለማግኘት ነበር። ፎርን ግን ያለምንም ድቃም ድካም ሽልማቱን ይሰጣል። ስለዚህ እውነተኛው ጥረትህ፣ ስራ፣ ዓላማ፣ ግንኙነትና መነሳሳትህ በሙሉ ይሞታል። ሁለተኛ በራስ መተማመንህን ያወድመዋል። በራስ ከመተማመን ይልቅ በስልክ ውስጥ ባሉ የማይጠረቁ የወሲብ ገንቦ በሆኑ ሴቶች ላይ ጥገኛ ትሆናለህ። በዚህ ምክንያት ከእውነተኛ ሴት ጋር ለመነጋገር ድፍረት ታጣለህ። ምክንያቱም በልብ ውስጥ እኔ ብቁ አይደለሁም የሚል የአፍረት ድምፅ ይጮህብሃል። ምክንያቱም በአንታይምሮ ውስጥ ብቁ ወንድ ማለት ቪዲዮ ላይ እንዳየኸው ያንተን አራት ጥፍ ያለውና አንድ ሰዓት ሙሉ ሳይደክም ወሲብ ማድረግ የሚችል ነው የሚል ስለሆነ ነው። ሶስተኛ ጉልበትህን ይመጣል። በተደጋጋሚ የሚደረግ ማስተርቬሽን የቴስቲስትሮን መጠንንና የነርቭ አስተላላፊዎችን ሚዛን ያዛበዋል። ይህ ደግሞ አካላዊ ድካም፣ የአይምሮ ዝለትና ጉልበት ማጣትን ያስከትላል። ወንድነት ግን ጉልበትና ኃይል ነው። ፖርን ደግሞ ያንን ጉልበት እየተከተለ የሚመጥ መዥገር ነው። መዥገር አራተኛ፣ ኃላፊነትህን ሁሉ ያስረሳል። የልጅነት ግቦችን ሁሉ ወደ ጎን ትላለህ፣ ጀርባን ትሰጣቸዋለህ። ለአምላክ የገባሁን ቃል ታፈርሳለህ። ማድረግ ያለብህን ነገር ከማድረግ ይልቅ ከኃላፊነት ትሸሻለህ። በዚህ ምክንያት ቀላልና ምቹ የሆነውን ነገር ብቻ እያሳደድክ በማድረግ ዘመንህን ታሳልፋለህ። በአጠቃላይ ፖርን ወንዶችን ስልብና ተመልካች፣ የማይቃወምና የማይታገል ያደርጋል። ይህ ደግሞ የወንድነት ሞት ነው እሺ ችግሩን አይተናል። አሁን ስለ መፍትሄው እንነጋገር። ምክንያቱም ተዋጊዎች ከወደቁበት የሚነሱበት መንገድ ማማረርና ማለቃቀስ ሳይሆን ለገጠማቸው ችግር አፋጣኝና አስቸኳይ መፍትሄ ላይ በማተኮር ነው። አሁን በመቀጠል የተሰለበውን ወንድነትን መልስ መልሰ የምትቆጣጠርበትን አራት ዋናና ተግባራዊ የሆኑ እርምጃዎችን እንመለከታለን፣ እንተገብራቸዋለን። አንደኛ ዘርህን ማለትም ስፐርምህን መጠበቅና መንከባከብ ጀምር። ስፐርም ወይም የዘር ፈሳሽ ወይም ሴመን የፊትህ ወዝ፣ የድምጽህ ግርማ ሞገስ፣ የንግግርህ ለዛ፣ የማንነትህ በራስ መተማመን፣ የአጥንቶች ጥንካሬ፣ የማስተዋል ሁሉ ዘይት ነው። በአጠቃላይ ስፐርም የህይወት ኃይል ምንጭ ነው። በጥንት ባህሎች የወንድ ዘር እንደ ሕይወት ኃይልና የፈጠራ ምንጭ ይታይ ነበረ። ምክንያቱም የዘር ፈሳሽ በተጠራቀመ ቁጥር ቴስቲስትሮንህ እየጨመረ ነገሮችን የማድረግ ፍላጎትህ እየጨመረ ፍርሃትና ሽሽትህ ደግሞ እየቀነሰ ይመጣል። አሁን ግን ፖርን ይህንን ቅዱስ ኃይል አርክሶ በቀላሉ ለፖርን ቪዲዮ እንድታፈሱ ያደርግሃል። አንተ ግን ይህንን የህይወትን ኃይል አክብረው። ዘር የህይወት እምቅ ኃይል ነው። በቀላልና በከንቱ ነገር አታባክነው። ከዚያ ይልቅ ለዓላማ ተጠቀምበት። ያንን ጉልበት ሰውነትን በጅም ለመገንባት፣ አእምሮውን በትምህርት ለመገንባት እና ረአይን ለማሳካት ተጠቀምበት። የፈጠራ ኃይልህን ወደ እውነተኛው ዓለም አምጣው። ሁለተኛ ልጅ የሆነውን አንተነትን ግደለው እና ጎረምሳውን ያደገውንና የበሰለው ማንነትን እንደገና ገንባው። ልጅ ደስታን ያሳድዳል። አሁን ምን ይሰማኛል? ምን አማረኝ? ሌሎች ምን አደረጉ? ብሎ ይጠይቃል። ያደገ ወንድ ግን ህልሙን ያሳድዳል። ምን ማድረግ አለብኝ? ከእኔ ምን ይጠበቃል? ብሎ ይጠይቃል። ለእርሱም ይሰራል፣ ይዋጋል፣ ያሸንፋል። በእያንዳንዱ ጊዜ ለፖርን አይሆንም ስትል ለእውነተኛው ማንነት ደግሞ እሺ እያልክ ነው። ለልጅነት ፍላጎት እየሞት፣ በውስጥ ላለው ተዋጊ ማንነት ህይወት እየሰጠሁ ነው። ሶስተኛ ከምቾት ይልቅ ችግርን መጋፈጥ ምረጥ። የአሁኑ ዓለም ምቾትን ያመልካል። ጠላሉ መንገድ ፈልግ ይልሃል። ይህ ግን ወንድነትን የሚገድል አካሄድ ነው። አንተ ግን ጠንክረህ ስራ። ሰውነት ሲደክም አይምሮህ ይጠነክራል። ከዛም ቀዝቃዛ ሻወር ውሰድ። በየቀኑ በፈቃደኝነት ከባድና የማይመች ነገርን መጋፈጥ ተለማመድ። ከባድ የሚባል መጽሐፍ አንብብ ወይም ከባዱን ስፖርት መርጠህ ስራ። ምቾትን ተጸየፈው። ምክንያቱም ምቾት ተዋጊው ማንነትን ገድሎ አባቂውንና ለማኙ ማንነትን እንድትይዝ ያደርግሃል። ችግርን ግን እንደ መሳሪያ ተጠቀመው። ምክንያቱም ቀስ በቀስ ጠንካራው ማንነትን ይገነባል። አራተኛ ተልእኮና ኃላፊነት ይኖርህ። ፖርን አላማ ቢስና ኃላፊነት የሌለው ልቅ የሆነ ማንነትን ሲሰጥህ ወንድነት ግን በተልእኮ በኃላፊነት፣ በስርዓትና በተጠያቂነት ይገለጻል። አሁን ምን እየገነባህ ነው? ስራህን፣ እውቀትህን፣ ቤተሰብህን፣ አሁን ላይ ለምንድነው እየተጋና እየለፋ የለፋ ያለው? ማንን እየጠበቅክ ነው? ስራህን፣ የወደፊት ሚስትህን፣ ቤተሰብህን፣ ራስህን ወይ ሱስህን እየተንከባከብክ ነው? አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 13 ላይ እንዲህ ይላል፣ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ ይላል። አንድ የመጨረሻ ግን ከሁሉም በላይ የሆነ ወሳኝ እውነት ልንገርህ ኢየሱስ ክርስቶስ በመስቀል ላይ የዋለው አንተ ወደ ስልክ ተመልሰ እንድትደበቅ አይደለም እርሱ በመስቀል ላይ የሞተው አንተ በሐፍረትና በጨለማ ውስጥ እንድትኖር አይደለም እርሱ የሞተውና የተነሳው አንተን ነጻ ሊያወጣህ ነው ሥልጣን ሊሰጥህ ነው መንፈሱን የላከል ራስን የመግዛትና የኃይል መንፈስ እንዲኖርህ ነው ይህ ትግል ኃጢአት ላለማድረግ ስለመሞከር ብቻ አይደለም ይህ ትግል ክርስቶስ በከፈለው ዋጋ የተሰጠን ማንነት የወንድነት ማንነት ተቀብሎ ህይወትን አሸንፎ ስለመኖር ነው አዳም ክፉን ባለመቃወሙ ምክንያት ያጠፋውን ስልጣን ክርስቶስ በመስቀል ላይ መልሶ ሰጥቷል አንተ ግን በፖርን አማካኝነት ያንን ስልጣን በየቀኑ መልሰ ለጠላት እያስረከብክ ነው። ክርስቶስ በመስቀል ላይ የማረከውን ነጻነትንና ቅዱስ ማንነትን መልሰ ለጠላት እያስረከብክ ነው። አስበው እስኪ ሱፐርማርኬት ገብተህ እቃ ውስጥ የምታስገባቸውን እቃዎች ሁሉ ልጅህ እየተከተለ እያወጣ ቢጥል ምን ይሰማሃል? ምን ያህል እንደሚያደት አስበው። አንተም እንዲሁ ነው። ልክ እንደ ልጁ ፈጣሪ ያጎናጸፈን ባንተ ውስጥ ያስቀመጠውን ኃይል ክብርና ወንድነት አንድ በአንድ በፖርንና በሴጋ አውጥተህ እየጣልክ ያለኸው። ከዚህ በኋላ ግን እንደዚህ አይቀጥልም። እያንዳንዷን ነጻነትና ኃይል ለክብር ለስኬትና በህይወት አሸንፈ ለመኖር ተጠቅ ይጠቀምበታል። ፖርን ነፍስህን ብቻ አይደለም የሚጎዳው ወንድነትህን ሙሉ በሙሉ ይሰርቀዋል። ነገር ግን ለነጻነት በምትዋጋበት በእያንዳንዱ ቀን ጥንካሬን መልሰ ትገነባለህ። የጠፋውን የወንድነትን እሳት መልሰ ትለኩሳለህ። ከእንግዲህ በአንተ ህይወት ውስጥ የውሸት ደስታ አይኖርም። ከእንግዲህ ደካማ የሆነ አካልና ማንነት አይኖርህም። ትታደሳለህ። ተታደሳለ አደገኛ አደገኛው ወንድ ትሆናለህ። ትንሽ ሆኖ መኖር ዛሬ ያበቃል። የዛሬው ቻሌንጅ ነው። ወንድነትህን መልሰ ለመያዝ ዝግጁ ከሆንክ አንድ ከባድ ነገር ዛሬ አድርግ። አንደኛ በጣም ከባድ የሆነ የአካል ብቃት እንቅስቃሴ ስራ ወይም ለረጅም ጊዜ ስታስበው የነበረውን ግን ደግሞ የፈራኸውን ነገር ለማድረግ አንድ እርምጃ ውሰድ። ወይም ስልክን ዘግተህ ለአንድ ሰዓት ሙሉ ጸሎትና፣ ንባብ ራስን መንከባከብ ላይ አሳልፍ። ኮመንት ላይ ወንድነቴን አስመልሳለሁ ብለህ ጻፍ። ወንድነትን መልሰህ ለመውሰድ ዝግጁ ከሆንክ የፍሪደም ቻሌንጅ ቴሌግራም ቻናላችን ተቀላቀል። ይህን ቻናልም ሰብስክራይ እውነት ለመናገር ይህ ቻናል ሳይሆን የጦር ሜዳ ነገ ደግሞ ይህንን አዲስ ጉልበት እንዴት እንደምትጠቀምበት ስለምናይ እንዳያመልጥህ። ተነስ፣ ተዋጋ፣ ወንድነትህን አስመልስ። እስክታሸንፍ ድረስ ጦርነቱን ቀጥል። ሻሎም